ሻዝ የፍቅር ደብዳቤ የላኩልሽ የብጃቤ እንደሚደርስሽ ጥርጥር የለውም። ግን ምን አለው አንቺ መድረሱ ትርጉም የለውም። ግን ነብሴን ረፍትና ሰላም ይሰጣታል። ይበልጥ ደግሞ ትርጉም ማይኖረው ምላሽሻውን ታተሆነን ምላሽሻው መሆኑን ደግሞ ሳስብ ነብሴ ረፍት ታጣለች፣ ስቃይ ይበረታል። ምክንያቱም አንቺ ሴት እኔ ደግሞ ወንድ ነኝ ባህላችን ሆኖ አንቺ ሳትሆኝ እኔ ነበር ፍቅር የመግለጽ የነበረብኝ፣ ግን በፍቅር ፊት ወንዱና ሴቶ መይተለቱ ፍቅር ጀግና ያረጋል ይባላል፣ ሰውም እንደዛ ይላል። ግን የኔ ፍቅር ውሸት ነው አትመኝ። ፍቅር ፈሪ ነው የሚያደርግ። ለዚህ ደግሞ ምስክርሽ እኔ ዋሴ ደግሞ አንቺ ነሽ። እኔ ከአንቺ በፊት አለ ተባልኩ ለማንም የማልበግር ቆራጥ ወንድ ነበር። አንቺም ዋሴ ወንድ ከመጤፍ የማትቆጥር እንዲህ እንደምታጋቢ አይነት ሴት ለአጋብተሽኝ ለሀጋብቼሽ ማን ሆና እሷ ማን ሆኖ እሱ ተባብለን ፍቅረን ሳናስበው ጀመር። አሁን ላይ ግን መጀመሪያ እንደተባባለው አንተን እሽ ካልኩ ሴት አትበለኝ እንዳላልሽኝ አንቺን ካፈቅርኩ ወንድ አትበይኝ እንዳልተባባለን በአጭር ጊዜ ውስጥ እንዲሆነች የሚርም ነው ያለሽ ይመሀይም ነኝ አንበብም ሆነ መጻፍ አልችልም። ግርግር ይህንን ቃል የሚገለብጠው ወዳጄ ባንታ ይሆን ነው። አለመማሬም ሆነ ምንም ነገር እስከ ዛሬ የደበኩሽ ነገር የለም። እስከ ዛሬ የደበኩሽ ማፈሬን ነበር። እንደ ወንድምሽ ይኝ፣ እንደ ጓደኛሽ ይኝ የምልሽ ሁሉ ሐሰን ነበር። ፍቅርሽ ከገባ በደሜ ይቆይቷል። ሰሞኑን ጠፍቼብሻለሁ ይገባኛል። ቤተሰቦችንም እንዲዋሽልኝ በአንቴን ጸበል እንደገባው እንዲነግራቸው ነገር ለዋለሁ ሰናቸውን ለመቀነስ እኔ ግን ያለው ወይኒ ነው። አንቺ ያልሽኝን ሳልሰማ ታዲያ ቀርቼ አይደለም፣ ግን በአጋጣሚ በተነሳ እጄ ላይ ሰው አርፏል። ታዲያ አሁን ውስጤን የጥፋተኝነት ስሜት ክፉኛ እየወቀሰኝ፣ ቢያ ላይ ዳኛው የሟይ ዘመድ ናቸውና የሚምሩኝ አልመስ ብሎኝ፣ ለእኔ ሞት ባይገባኝም ለጥፋቴ ግን መሰቀል የተገቢ ነው ቤተሰቦች እውነቱን በቅርቡ መስማታቸው ማያር ነው። ታዲያ ከነገ በስቲያ ከችሎት ስለምቆ ነው ለመጨረሻ ጊዜ ባህተሽ አይንሽን ና ረፎ ብዬ ነው ይህንን መልእክት ማስላኪ። አደራ እንዳታዝኝብኝ፣ አደራሽ ይህንን ጽሁፍ ያጻፍኩት ነፍስ ስትጨነቅብኝ ጊዜ ነው። ደግሞ አደራ ሟች ነኝና ስታይኝ ይሞታል ብለሽ ከቶወደሽ እንዳይባባ ይህ በልቤ ላይ እንዳለሽ ነው። አንቺም ሁሌ የበለበሽ አኑሪ ጭራሽ ብለሽ አንብተሽና አልቅተሽ ነፍስ የብስ እንዳይጨነቅ ከቻልሽ ነ ታልቻልሽ ግን አትጨነቂ። እናቴ ዋ ሰላሙ ሁሉ ይቅጠምሽ። እወድሽ የነበረው ዓለም ነባዬ